የማቴዎስ ወንጌል ምዕራፍ ዐሥራ ስድስት ፈርሳውያንና ሰዱቃውያንም ከሰማይ ምልክት ያሳያቸው ዘንድ ሊፈትኑት መጡ። ጌታችን ኢየሱስም መልሶ እንዲህ አላቸው፣ በመሸም ጊዜ ሰማይ ቀልቶአልና ጊዜው ብራ ነው ትላላችሁ፣ በነጋም ጊዜ ሰማዩ ደምኖ ቀልቶአልና ዛሬ ሲዘን ማል ትላላችሁ። እናንተ ግብዞች የሰማዩን ፊት መተርጎም ታውቃላችሁ። የዘመኑንስ ምልክት እንዴት አታውቁም? ክፉና ምንዝራ ትውልድ ምልክትን ትሻለች፤ ምልክት ግን ከነቢዩ ከዮናስ ምልክት በቀር አይሰጣትም። ከዚህም በኋላ ትቷቸው ሄደ። ደቀ መዛሙርቱም ወደ ማዶ በደረሱ ጊዜ እንጀራ መያዝን ረስተው ነበር። ጌታችን ኢየሱስም እወቁ፣ ከፈሪሳውያንና ከሰዶቃውያን እርሾ ተጠበቁ አላቸው። እነርሱም እንጀራ አልያዝንምና እንዲህ ይለናል ብለው እርስ በርሳቸው አስቡ። ጌታችን ኢየሱስም አወቀባቸውና እንዲህ አላቸው፣ እናንተ እምነት የጎደላችሁ እርስ በርሳችሁ ምን ታስባላችሁ? እንጀራ ስለሌላችሁ ነውን? ገና አታስተውሉምን? በአምስቱ እንጀራ ጊዜ ስለ አምስት ሺህ ሰው የሆነውን ስንት መሶብ እንዳነሳችሁ አታስቡምን? ወይስ ሰባት እንጀራ ለአራት ሺህ ሰው ስንት ቅርጫት እንዳነሳችሁ ትዝ ይላችሁምን? ከፈሪሳውያንና ከሰዶቃውያን እርሾ ተጠበቁ ያልኳችሁ ስለ እንጀራ እንዳይደለ እንዴት አታስተውሉም? ከዚህም በኋላ ደቀ መዛሙርቱ ከፈሪሳውያንና ከሰዶቃውያን ትምህርት እንጂ ከእንጀራ እርሾ ይጠበቁ ዘንድ እንዳልነገራቸው ያን ጊዜ አስተዋሉ። ጌታችን ኢየሱስም ወደ ፊልጶስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን የሰው ልጅ ሰዎች ማን ይሉታል ብሎ ጠየቃቸው። እነርሱም መጥምቁ ዮሐንስ ነው የሚሉ አሉ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ ማን ትሉኛላችሁ? አላቸው። ስምዖን ጴጥሮስም መልሶ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለው። ጌታችን ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ፣ በሰማይ ያለው አባቴ ነው እንጂ ሥጋና ደም ይህን አልገለጠልህምና፣ እኔም እልሃለሁ አንተ አለት ነህ በዚያች አለት ላይም ቤተ ክርስቲያኔን እሠራታለሁ፣ የሲኦል በሮችም አይበረቱባትም። የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ። በምድር የምታስረው በሰማይ እየታሰረ ይሆናል፣ በምድርም የምትፈታው በሰማይ እየተፈታ ይሆናል። ከዚህም በኋላ እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቱን አዘዛቸው። ከዚያም ጊዜ ጀምሮ ጌታችን ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሣ ዘንድ እንዳለው ለደቀ መዛሙርቱ ይነግራቸው ጀመር። ጴጥሮስም መልሶ አቤቱ፣ ይህ አይሁንብህ፣ ከቶ የማይድረስብህ እያለ ይከላከለው ጀመር። ጌታችን ኢየሱስ ግን መለስ ብሎ ጴጥሮስን እንዲህ አለው፣ አንተ ሰይጣን ከኋላዬ ሂድ እንቅፋት ሆነህብኛልና የሰውን እንጂ የእግዚአብሔርን አታስብምና። ከዚህም በኋላ ጌታችን ኢየሱስ ደቀ መዛሙርቱን እንዲህ አላቸው፣ እኔን ሊከተል የሚወድ ራሱን ይካድ፣ ጨክኖም የሞትን መስቀል ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ይጥላታል፣ ስለ እኔ ግን ነፍሱን የሚጠላት ያገኛታል። ሰው ዓለሙን ሁሉ ቢገዛ ነፍሱን ቢያጣ ለሰው ምን ይረባዋል? ሰው ስለ ነፍሱ ቤዛ ምን በሰጠ ነበር? የሰው ልጅ መላእክቱን አስከትሎ በአባቱ ክብር ይመጣ ዘንድ አለውና፣ ያን ጊዜም ለሁሉ እንደ ሥራው ዋጋውን ይሰጠዋል። እውነት እላችኋለሁ፣ የሰው ልጅ በመንግሥቱ ሲመጣ እስኪያዩት ድረስ እዚህ ቆመው ካሉት ሞትን የማይቀምሷአሉ።